አቅም እንደሌለው የዘመገመ ሻቢያ ፊቱን ከጦርነት ወደ ዲፕሎማሲ እያዞረ ነው። በትግራይ የተኩስ ማቆም ስምምነት መደረጉን ተከትሎ ያኩረፈው ሻቢያ ከግብጽ በወሰደ ውክልና አንጃ ከሚባለው የተናቀ ውስን ኃይልና በአማራና ኦሮሚያ ክልል ብረት ካነሱ ኃይሎች ጋር ግንባር ገጥሞ ኢትዮጵያ ምድር ላይ ሊከፍት ያሰበውን ውጊያ በአቅም ማነስና ምድር ላይ ባሉ እውነታዎች አስገዳጅነት ለማራዘም መወሰኑ እየተሰማ ነው። ግን የኤርትራ የጦርነት ዝግጅት ከውስጥና ከውጭ የሚከታተሉ የመረጃ ሰዎች እንዳሉት ከግብጽ በወሰደው ውክልናና ከግል ስጋቱ በመነሳት ከኤርትራ ውጭ በኢትዮጵያ ግዛት ሊጀምር ያሰበውን ጦርነት ለማቆየት የወሰነው ምድር ላይ ባሉ አስገዳጅ ሁኔታዎች ሳቢያ አቅሙ እንደማይፈቅድ ተረድቶ ነው። የኢትዮጵያ መንግስት ጦርነት አንፈልግም ከነቁን ግን ምላሹ የከፋ ይሆናል ማለቱ የሚታወስ ነው። እንደዚህ ነው ሰዎች ከሆነ፣ የመጀመሪያው ምክንያት በትግራይ አሁን ላይ የተፈጠረው ጦርነት በቃን የሚለው የህዝብ ድምፅ፣ የትግራይ ታጣቂ ኃይሎች አንዋጋም በሚል መግዳታቸውና አሁንም እየከዱ መሆናቸው ውስን የታጣቂዎቹ አመራሮች እንጂ ሁሉም ከሻቢያ ጋር ያለውን ግንኙነት የሚደግፉ አለመሆናቸው ጦርነቱ ቢጀመር ኢትዮጵያ ምድር ተወስኖ ይቀራል የሚለውን ስሌት መና አድርጎታል። ግብፅን እየታዘዘ ቀጠናውን የጦርነት አውድማ ለማድረግ ሶማሊያንና ሶማሊያ ውስጥ ያሉ የሽብር ቡድኖችን በመያዝ የተንቀሳቀሰ ያለው ሻቢያ ያሰበውን ጦርነት ተባብረው የሚገፉበት ከሆነ አሜሪካ ማዕቀብ ለማድረግ እያጤነች መሆኑ ሌላ ምክንያት እንደሆነ ታውቋል። እስከ ዛሬ ድረስ በአሸባሪዎች ሊስት ውስጥ ያሉት የተነግ አዛውንት አመራሮች በስጋት ፍሬም በመያዛቸው ሳቢያ በግልጽ የተጀመረው የጦርነት ሩጫ አብርዶታል። ይህንም ተከትሎ ተነግ ውስጥ ማፈግፈግ መታየቱ ከሻቢያ በኩል ቅሬታ በመነሳቱ የድርድር አማራጭ ለመያዝ መታሰቡ ተሰምቷል። ጦርነቱን በትግራይ፣ አማራ፣ ኦሮሚያ፣ ቤንሻንጉል፣ ሱዳን አቅጣጫ አሰፍቶ በዘመቻ ባንድ ላይ ለማካሄድ እና የመንግስትን ኃይል ለመበተን ካይሮ ላይ የተነደፈው የማጥቃት ስልት ሙሉ መረጃ ከጦርነቱ አሰላለፍ ጋር መንግስት እጅ መግባቱን የገለጹት የዜናው አቀባዮች በኦሮሚያ የሽኔ ኃይል በሚፈልገው ደረጃ ለመሆኑ፣ ከጎጃም ፋኖ እንቅስቃሴ ውጭ በሌሎች አካባቢ ያሉት የፋኖ መሪዎች ለጥሬው ሙሉ ምላሽ አለመስጠታቸውና መቃወማቸው በሱዳን በኩል ያልተጠበቀ ምክንያት መቅረቡ ሻቢያ ካለው አቅም ጋር ተዳምሮ ጦርነት ስለማያዋጣ ከተገኘ የዲፕሎማሲውን አግባብ መከተል ወደሚለው አማራጭ ለማዞር እያማተረ መሆኑን ገልጸዋል። በግብፅ ኤርትራና ሱዳን በመሸገ የተነቅ ተዋጊዎች የሚደገፈው የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ካርቱም ነጻ መውጣቷን ቢያውጁም የፈጥኖ ደራሽ ኃይሉ ያለ ውጊያ ያለቆ መውጣቱ ኃይሉን ባሻው ወቅት መልሶ ሊያንቀሳቀስ እንደሚችል ስጋትም አለም። ካርቱምን ጨምሮ በርካታ አካባቢዎችን የለቀቀው ለስልታዊ ማፈግፈግ እንደሆነ የፈጥኖ ደራሽ ኃይሉ እየገለጸ ከመሆኑ አንጻር ሱዳን ሻቢያን በሚፈልገው መጠን ምቹ አልሆነችም። እንደ መረጃ ምንጮቹ ቀደም ሲል በተገለጸው ምክንያት ሱዳን ግብጽ በሻቢያ በኩል እንዲተገብረው የታቀደላት እቅድ መፈጸም አትችልም። በአስመራ የሰሞኑ የሁለቱ መሪዎች ውይይት እዚሁ ላይ ያተኮረ ነበርም። ከዚህም በተጨማሪ የሱዳን ወቅታዊ ሁኔታ አስመልክቶ የአፍሪካ ህብረት በአሰራጭው መግለጫ በሱዳን እልቂቱ አሳሳቢ ሆኗል። ግጭቱም እየተባባሰ ነው። በተለይም በኤልፋሸር በሰሜን ዳርፉር እና በዘምዘም የሚባሉ አካባቢዎችን በመጥቀስ አፍሪካ ህብረት በሊቀመንበሩ አማካኝነት ስጋቱን አስፍሯል። በዚህ መሰሉ የእርስ በርስ ጦርነት እየታመሰች ያለች ሀገር የኢሳያስን አጀንዳ ለመሸከም አለመቻሉ ሻቢያንን አቅም አልባ እንዳደረገው ተጨባጭ ያሉትን ምክንያት ገልጸው የዜናው ሰዎች ተናግረዋል። ከሱዳንና ከምዕራብ ትግራይ አቅጣጫ ወልቃይትን ለማስለቀቅ ጊዜው አሁን ነው የሚሉ ወገኖች አሁን ላይ ጋቢ ያሉበት ትክክለኛ ምክንያት ባይታወቅም ከዚ ጋር ሊገናኝ እንደሚችሉ የዜናው ሰዎች ገልጸዋል። ረነሪቪ ፕሬዚደንት ኢሳያስ አፈወርቂ ጨክነው ሀገራቸውን ሲሆን ወደ ጦርነት ውስጥ ከከተቱ ሊከሰት የሚችለውን ሲተነብኝ ወታደራዊ ሽንፈትን ብቻ ሳይሆን ሊቀለበስ የማይችል የግዛት ለውጥ ወይም አሁን የያዙትን ቅርጽ የጠበቀች ኤርትራ እንደማትኖራቸው ነው። በድፍን ዓለም የተደገፈችውንና ሩሲያ ያጥለቀለቀቻትን ዩክሬንን ጠቅሶ ኤርትራ ብቻዋን የቆመች ሀገር መሆኗን ያወሳው ወርን አፍሪካ በዘገባው ኢሳያስ ጦርነቱን ከለኮሱ ለሚደርስባቸው ሁሉ ተከራካሪ ድምፅ እንደሌላቸው አመልክቷል። ከሶስት አስርት ዓመታት በላይ ኤርትራን በወታደራዊ አስተዳደር ጨምድዶ ኢኮኖሚውን አንቆ፣ የያዙን የኢሳያስ አገዛዝ ቀደም ባለው የጦርነት ሙቀትና ጥፊያ መቀጠል ያልቻለበት ምክንያት ጠቅሰው ዜናውን ያጋሩን እንዳሉት ሻቢያ አሁን ላይ አቅሙ እንደማይችል አምኗል። በርካታ ለሻቢያና ለአለቃቸው ግብጽ አመቺ ተብለው የነበሩ ጉዳዮች መልካቸውን ቀይረዋል። በዚህ ላይ ኢትዮጵያ ግዙፍ ሰራዊት፣ ዘመናዊ መሳሪያና ከፍተኛ የተባለ የአየር ላይ ብልጫ ስላላት ሻቢያ ጦርነቱን እንደማይቋቋም በስፋት አስተያየት እየተሰጠ ነው። ሰሞኑ መግለጫ ያወጣው የኢትዮጵያ የጸጥታና የደህንነት ምክር ቤት ስም ባይጠቅስም በማህበራዊ ሚዲያ አዝማሾች ፕሮፓጋንዳ የታጀቡ የውጭና የውስጥ ኃይሎችን ማጽዳት ተጠናክሮ እንደሚቀጥል ማስታወቁ የባርበር የማግኘት መብትን በተጀመረው ግለት እንደሚቀጥል ማስታወቁና በሳምንቱ ውስጥ ከመቶ ሀያ ሺህ በላይ ሰራዊት ማስመረቁ ይፋ ባይሆንም የሀገሪቱ የወታደራዊ አቅም መቶ ሺዎችን መዝለሉ የሻቢያን ስጋት አጉልጦታል። ሻቢያ በጅምላ በውትድርና ክተት መጥራቱን የጉዞ እገዳ በመጣልና መጠባበቂያ ክምችት በማሰባሰብ ወታደራዊ ዝግጅቱን አስቀድሞ ማጠናከሩ ከወራት በፊት ይፋ መደረጉ አይዘነጋም። ከዝግጅቱ ጎን ለጎን ከስደት የተረፈው አነስተኛ ቁጥር ያለው ሕዝብ ባለቤት መሆኗ ተጠቂ አቅም ስላሳጣው ዘመን ያለፈባቸው የሶቪየት ሰራሽ መሳሪያዎች በዘለላም ዘመናዊ ትጥቅ ስለሌለው ኢኮኖሚው እየደቀቀ በመሆኑም ከአጠቃላይ አገራዊ አቅም ጋር ተዳምሮ ለረጅም ጊዜ የሚቆይ ጦርነትን የመሸከም አቅም አልባ መሆንን እና የውስጥ አፈነው የፈጠረውን መሰላቸት አንድ ላይ ተዳምሮ ጦርነቱ ከተከፈተ ሽንፈት ብቻ ሳይሆን የካርታ ቅርጽ የሚያስቀይ የአየር ውጤት ሊኖረው እንደሚችል የሚሰጠው አስተያየት እንደቀጠለ ነው መንግስት ከተነጋር የፖርቴሎ ስምምነት መፈራረማቸውን ተከትሎ በይፋ ቅርን መሰኘታቸው የሚቀርቧቸው የአማርኛ ሚዲያዎች በስፋት መገለጹ አይዘነጋም በጦርነቱ ወቅት በትግራይ ከፍተኛ ወንጀል ዝርፊያ አስገድዶ መልፈር የጅምላና የተናጠል ግድያ ከፈጸመ ሀይል ጋር ዛሬ ላይ እየተደረገ ያለው ስምምነት በትግራይ ከፍተኛ ተቃውሞ እያስነሳ እንደሆነ የሚታወቅ ነው ድርድር መሆን ማናቸውን የንግድ ስምምነት ለማድረግ ዝግጁ እንደሆነ ያስታወቀው የኢትዮጵያ መንግስት ሻቢያ እየከጀለ ላለው የውይይት ጥያቄ በሩ ከፍት እንደሆነ የዜና ምንጮች አመልክተዋል። ይሁን እንጂ የባህር በር ሕጋዊ መብት ጉዳይ ግን የንግግሩ የማይቀየር ቁልፍ አጀንዳ ነው። ኢትዮጵያ የባህር በሯን በሴራ ተዘርፋለች የሚለውን የኖረ ቁጭት አጀንዳ ያደረገው መንግስት በያዙ አቋም ሕዝብ ድጋፍ እየሰጠው ነው። በተቃራኒ ልክ እንደ ሻቢያ ሁሉ ከፕሪቶሪያው ሰላም ስምምነት በኋላ አኩርፈው መንግስት ላይ የፕሮፓጋንዳ ዘመቻ እየጀመሩ በግልጽ አብይን ለመጣል ከኤርትራም ሆነ ከማናቸው ማዕከላት ጋር እንሰራለን እያሉ ነው። እነዚህ ክፍሎች የኢትዮጵያ ሕልውናና ቁልፍ ብሔራዊ ጥቅም ላይ እየተማማሉ ያሉ ጥቂት የሚዲያና የታጣቂ ኃይል አመራሮች ናቸው። በተመሳሳይ ዜና አቶ ጌታቸው ረዳ በትግራይ ጊዜያዊ አስተዳደር መሪነታቸው ሙሉ የሻቢያን እቅድና ግንኙነት ጠንቅቀው ያውቁ እንደነበርና ከበቂ በላይ ማስረጃና መረጃ እንደነበራቸው የሚያውቁ ሌላው ሻቢያን ያበሳጨው ጉዳይ ነው። አቶ ጌታቸው በረሃ ሆነው ጦርነቱን በፕሮፓጋንዳ ሲመሩ ትነቅ በሱዳን በጅቡቲና ሶማሊያ የነበረውን ሴል እንዴት ይጠቀም እንደነበረ ስለሚያውቁ ይህም ሌላ ስጋት እንደሆነ ለማወቅ ተችሏል።